ሰላም ሰላም ውድ የዩቱብ ቤተሰቦቻችን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ ቤተሰብ እናንተ ጋር ሁሉ አማን እኛ አለን። ውድ ቤተሰቦች እንዴት ነው በዓል ፋሲካ ትንሳኤ እንዴት አለፈ? አገር ውስጥም ከሀገር ውጭ ያላችሁ ውድ ኦርቶዶክስ ቤተክርስቲያን ተከታታዮች በዓል አሪፍ ነበሩ ወይ? ያው ዛሬም እንግዲህ ደግሞ ፋሲካ ነው የውድ ቤተሰብ ሰሞኑን እንግዲህ በነገርኳችሁ መሰረት ኤልዱን ይቅርታ ልጠይቃት ዛሬ እንግዲህ ከጓደኞች ጋር ስመክር መጀመሪያ አንተ እህዳ አናግራት ምናልባት ጋጋታ ፈጥረን ስንሄድ ጥሩ ላይሆን ይችላል። አንተ አናግራትና አንተ ጋር መስማማት ካልተቻለ ኔክስት ላይ እኛ እንሄዳለን እና ጌወን አንተ መጀመሪያ ብታናግራት ይሻላል ብለውኝ ጓደኞቼ እየሄድ ነው። ያው እንግዲህ ቤተሰብ እያያችሁት ነው። እኔ የነበርኩበት ሰፈር ምን ይመስላል አ እንዴት አያችሁት? እና እንግዲህ እንደ እግዚአብሔር ፍቃድ እንግዲህ ምን እንደሚያጋጥመኝ አብረን ነው የምናየው። በብዙ ቤተሰቦች ጉት ጉድጎታ መንገድ ላይ ያለው ነው ቪዲዮ እየቀረጽሁላችሁ ያለሁት። ሶ በቃ ምን እንደሚያጋጥመኝ ምን እንደምትለ እንግዲህ ይቅርታ ታደርግልኛለች ብዬ ነው እውነት ተስፋ የማደርገው። በቃ ብዙ ካሰው ከተጨነቅ በኋላ ነው። አሁን ፀሐይ ነው። እንደውም አሁን አጋጣሚ ወርጅ ያለበት መንገድ እና ከእግዚአብሔር ጋር ጥሩ ነገር ይፈጠራል ብዬ አስባለሁ። ቤተሰብ አሁን እንግዲህ መግበል ስራላችሁ ብዬ ነው። ካሜራ ማን አለኝ እሱ ሁሉንም ነገር እስቲ እንግዲህ ስገባ የምትለኝን ነገር እየተከታተለ ምን ይቀርጸኝ ይሆናል ማለት ነው። ውድ ቤተሰብ እሱ እንግዲህ ከእግዚአብሔር ጋር በጣም ጭንቅ ብሎኛል። ውስጤ ግን ተጨንቋል። ግን ያው እንግዲህ ሰፈር እየደረሱ ውድ ቤተሰብ እንግዲህ ግቢያችን ለጊዜው ግዞ ተከራይተን የምንኖሩበት ግቢ ይሄ ነው። ልገባ ነው። በጣም ውስጥ የተጨንቋል ልቆፍ ቁፍ ወይስ ይሻላል እያልኩ ነው። ውስጥ በጣም ነው የተጨነቀው። አንተ ትቀልዳለህ እኔ እየተጨነኩ ልቆፍ ቁፍ ነው። እንግዲህ እግዚአብሔር አብሮኝ የምር በጣም ነው የተጨነቀው። ግን አው ዶቺ በጣም ነው የሚያስጨንቀው። ጌታ እንግዲህ ያለውን ነገር አብረን የምናየው ይሆናል። አብራችሁን ተከተሉኝ ውድ ቤተሰቦች በጸሎታችሁ ደግሞ ደሞ እስኪ እንዲያው ልቧን አራረው ብሉ የምር በጣም ነው ውስጤ እየተጨነቀ ያለው ቁፉ ቁፉ

ክፈችልኝ፣ ክፈችልኝ፣ ክፈችልኝ። አንዴ ክፈችልኝ። ፍቅር ክፈችልኝ። በቃ አንዴ ክፈችልኝ። በቃ እናወራና ችግር የለውም አንዴ ክፈችልኝ። እሺ አንዴ ክፈችልኝ። በቃ ችግር የለውም። በቃ አንዴ ክፈችልኝና ችግር የለውም። ከዛ በኋላ ያለውን ነገር እናወራለን። እሺ በቃ አንዴ ብቻ ችግር የለውም። አንዴ ብቻ እናውራ እሺ በቃ ለአንዴ ብቻ እናውራና ችግር የለውም። ከፈጩ በሩን ከፈጩ እሺ። ናይ ቆይ ምንድን ነው ሰላማቲኝ? ምን በጣም ዲፕሬሽን ውስጥ ነው ቤተሰብ ምን ሆነሽ ነው ማታወሪ እ ወይ ተረጋጊኔ አስገቢኝሽ ልግባ አንዴ አስገቢኝ ልግባ ምን ሆነሽ ነው

እሺ፣ እንኳን አደረሰሽ። ምን ሆነሽ ነው? ነይ እንጂ። ዞር በልልኝ ዞር በልልኝ። እሺ፣ ቁጭ በይ ቁጭ በይ እና እናውራ። እሺ፣ ቁጭ በይ ካሜራ

ምን ማለት ነው እንደዛ ማለት ምን ማለት ነው ማለት ማለት ይሄን ካሜራ አስጠፋሪ አንተ ወንድም ወደዛ አጥፋ ቆይና እንደዛ አርቅም ምን ማለት ነው እንደዛ እንድታስብ ያልፈልግም እኔ ባባሳ እሺ ባባሳ እኔ እኮ አንቺን እኔ አንቺ እንደ እንደምገላምት እኔ አንቺን እንዳሰቃየሁሽ ነው ተመልካች እያየ ያለ ማለት ነው። ስለዚህ እኔ ላንቺ እዩ ሳናግርሽ በስርዓት እያናግርሽ ይያርን ታይውና እሱም ባጣሳሽ እውነት አንድ ወር ሙሉ ውጭ ለውጭ ስትንዘለዘል ቆይ ተታረ በስርዓት እንደነገርን ነበር። እንደት ያለከው በርም የከፈትኩሽ ማንም ስለሌለ ብደበድበኝ ብዬ ስለፈራሁ ማንም ስለሌለ ስለምታውቂው ነው አሁን እንደገና

ለተመልካች ቢያንስ ቢያንስ ታይ በቃ ለተመልካች ቢያንስ ማሰብ አለብሽ። በመካከላችን በመካከለችም ያለውን ነገር እንፍታ። ጭራሽ አሁን ካሜራ ቅረጸኝ ብለ አስከፍል የመጣ ይሄን ልትፎስ ነው እንደዚህ ቢፖሰት የምታፍረው አንተ እንጂ ነው ያለው እኮ እሺ፣ በቃ ምንድነው እንነጋገርና መፍታ ምንድነው ችግራችንን እኮ እኛ ማንም ሰው አንዳንድ ተመልካቾችን በውስጥ ችግራችሁን ፍቱ የቀረብ ሰው ነው ዩቲዩብ ላይ እያለቀስኩ ስላልፖስ ሰጥኩ ይቅርታሽ። በቃ እኔ አስቀይምሽ ከሆነ እኮ ይቅርታልኩሽ። ይቅርታሽ አስቀይምሽ ከመወቃቀሱ እንታይ እንዴት ነው? በቀላሉ እንደዚህ ይቅልልህ የሚችለው ሲጀመር፣ እንዴት ነው ሳደውልኝ? ንቀት የንቀት ጥግ እንኳን አሁን ሳደው እኔ ቢያንስ ትላንት መተ ቢሆን ይቅልልሽ ነበር። ይገባ እንደገባው እንዳራዳለች ትላንት ዶሮውን የሆነ ነገር ገዝተህ የበዓልም ሆኑ ነገሮችን ገዝተህ ብት ስጦታ ስጦታ ከሆነ ችግርሽ ይጃሉ እንዳምጣሽ እኔ ስጦታ

ምንም ስሜት የሚሆን ነገር የለም። እኔ ማሪ ይቅርታ በቃሽ ካስከፋው እሺ፣ ይቅርታ በቃ ይቅርታ ይሆን አሁን ደስ ቀለል ላርግ ይመጣ ምናልባት እኔ ዋህነት አይተ ነው። ግን የዋነ ደግሞ በሰዎች ክፋት ይቀየራል። ይሄንን አስብ ገባ በቃሽ። ይቅርታሽ ይሆን ራስ ስነስራ በቃሽ፣ ስነስራ በቃሽ። ይቅርታ ማለትም ከተባለ ካሜራ ፍቱልን ነገር ነው ይናገራለን። ፖስት ይሄን ደግሞ እኔ አላፍርም። እንዳንተ እንዳት ፖስት ይቅርታ በቃ ይዋን ራስ በቃ እንደዚህ አይነት ነገር ይቅርታ እኮ ለእኔ ይቅርታ ማድረግ የለብሽም። ምን ነው ላይቭ ላይ ገብቶ ስለሁሉም ነገር ይቅርታ በቃ እሺ፣ በቃ እንታረቅና ልጃችን እናሳድግ። እኔ አሁን ለመጨረሻ ጊዜ ነው የመጣሁት። ጭራሽ እያስፈራራህ ነው? ለምን ለመጨረሻ ጊዜ? በቃ ይሁን በቃ ለምን እኔ እንደዚህ መጨቃጨቅ መከራከር አልፈልግም። ለሰው እየታያለው ነገር ደብሮኛል። በቃ ተወኝ፣ ልኑርበት። አንድ ወር ሙሉ ሰው እኮ አንድ ወር ሙሉ እያለቀስኩኝ፣ አሁን ትቻለሁ ሁሉን ነገር እሺ ልጅ ሰው፣ እሺ አሁን ባባሳሽ ባባናም ጥሪ፣ በቃ ባባናም በቃ እኔ እንደዚህ ነው፣ በቃ እኔ ይቅርታ በላይ ምን አለ፣ ሰው ብዙ ነገር ጊዜ፣ በቃ ከዚህ እሺ፣ ይቅርታ ይቅርታ፣ ትልቅ ነገር ነው ፍቅር። ይህ በቃ አንተ አንድ ወር ሙሉ ለበደልከኝ ነው? በዚህ መልኩ ይቅርታ ልጠይቅ የምትችለው አታፍርም? ንቀት፣ ክብር ቢኖር ስጀምር ብቻህን ፊቴ ለመቆም እራሱ ብቃቱ አይኖርህም ነበር። አንተ እንደ ተራ ናፍቀሽኝ ነው የመጣሁት ማርያምን፣ ናፍቀሽኛል፣ ይቅርታ በቃ ይቅርታ፣ በቃ ይቅርታ እርግልኝ በቃ ተይው ሌላውን በቃ ሁሉንም ታይው እና በቃ ልጃችን እናሳድግ፣ ፍቅር ልጄ ላይ ነው ነበር ያልከው። ስለ ልጅ ስለማልከለክል አንተ ልጅ አደለ ማልከላልክ። መድኃኒዓለም እሱ የስራህን ስለሚከፍል በሩን ከፍቼልሃለሁ። ከፈለክ እዛ ጎረቤት የተጫወተ ነው ሄዳህ መሳም ትችላለህ። እኔ መጎረቤት እንዴት ይሄዳል? መጥቼ ለቅ አምጩና ባባን። እኔም ልጅ ናፍቆኛል፣ ናፍቃችሁኛል። አንቺም እሱ ናፍቃችሁኛል። በቃ ለሁሉም ነገር ይቅርታ። ፍቅር ታዩ በቃ ሌላውን ታዩ። ይኸውልህ አንድ ወር ሙሉ የቀጣህን ቅጣት በዚህ መልኩ አንተም አለ አሁንም የፈለከው ነገር አለ ማለት ነው ታስባውን የፈለከው ነገር አለ ወይ? የቀረህ ነገር አለ ወይ? ደግሞ ባለማልቀስ የሚለያየው ጣው ባለማልቀሴ ተናደህ ድጋሜ እንዳለቅስ ነው አመጣጥህ፣ እንጂ የእውነት ይቅርታ ወይ የእውነት ደግሞ እኛ ጋር መኖር ፈልገህ ልጄ፣ እኔ ናፍቀንብኖ በዚህ መልኩ አልነበረ የሚቀር ሲቀጥል ደግሞ በአልንኮምቦልቻ ውስጥ ተቀምጣ እኔ እንደውም እኮ ጎጃም ሄዳለሁ እያለ ስለነበር ጎጃም ሄዶ ነው ያልኩት። ለካ እዚሁ ሰፈር ኮምቦልቻ ተቀምጠ እኛ በዓልን የትኛው ቤተሰብ ጋር ሄደን እንደምናከብር አስበው ነበረ። እኔ እኮ ጋር መሄድ ይችል ነበር። ልብ አለመቁረጥ የበዓል ይመጣል የት ያሳልፋል ቢይ ትላንትና አሳልፈ አንተ እንደፈለግ እኛ ቤት ውስጥ ዶሮ እንኳን ሳንበላ ውለን ገባ። እረፍ በቃ ያለ

በቃ ይቅርታ አልኩሽ እኮ ፍቅር፣ ለምንድን ነው በቃ፣ እኔ ልጄ ናፍቆኛል። ልጄልኝ፣ እሺ በቃ በቃ፣ አንቺ እኔ ይቅርታ ብይሽ ካልተቀበልሽኝ፣ እኔ ልጄልኝ፣ እሺ እኔ እንደዛ አንተ ለኔ ትዳር ክብር ቢኖርህ እኮ እንዲህ እንዲሰምቻል እኮ እውነት ነው ወይም አየህ ብለህ ስንት ነገር ተመካከረ እንዳልፈታህን ስንት ነገር እንዳላሳለህ አንተ መሄድ ስለፈለክ ብቻ ክሌንድ ብሎኛል ክሌንድ ብለኛለች ብለህ ወጣ። አንድ ወር አንድ ወር ኦርዲ አንድ ሆነ አሳልፈ መተህ ዛሬ በዚህ ደግሞ ስትመጣ ሰውን እንኳ አስከትለህ በመጣ ገባ። ለኔ ክብር ቢኖርህ ሲጀመር፣ አንተ ኔ ፊት ለፊት የመቆም አቅም አይኖርህም ነበረ። ምንም አላጠፋሁም። ደግሞ ነው ቪዲዮ ምን ፖስት ያን ያህል ሊያስቀጣን ነው እንዴ? ያን ያህል አጣልቶ ከቤት ሊያስወጣን ነው እንዴ? ይሄን አርጋለሽ ልጅ የኔኛን ሆነ ልጅ አሳቀፈች እያልክ ስሜን ስታጠፋ ፈጣሪ አክብርልኝ እንጂ ሚዲያ ያሉት በሙሉ የኔን ባክግራውንድ ስለሚያውቁ እኔ ምን አይነት ልጅ እንደሆንኩ ስለሚያውቁ ተረድተው ነው ገባ፣ እንጂ አንተ ቢደግፈው እኮ እንዴት ልጁን ልጅ አልሆን አሳቀፍሽ ብለ ይሰድቡኛል። እንዴት እንዲያልሹ? እንዴት ዋሸሹ? ግን ብዙዎቹ እያውቁኛል። ኢጃዛ ቤት እንዲህ አድርጋ እንዴት ነው እንደዚህ አይነት ልጅ ናት ልታማ። የምችለው ውለት ቢሆን እንኳን በፊት ለፊት ትንኛ ጠይቀኝ እሺ። ይቅርታ ይቅርታ፣ ምንም ምንም ልል አልችልም። አሁን ምንም ነው አልችልም። ፍቅር ብቻ እኔ በቃ በቃ እኔ ውስጤን ጻጻት ውስጥ እንዳይገባ ይቅርታ ብቻ አርግልኝ። ይሄ ቪዲዮ ከተፖስተ እንኳ እናንተን እጅግ በጣም ነው ማመሰገናችሁ፣ ከጎኔ ስለቆማችሁ እውነታውን ስለአወቃችሁ። እሺ በቃ ይቅርታ በቃ ፍቅር በስደት ሲኖርኔ ከመንፈሳዊ ህይወት መጠን ከውጭ እንደዛ ኢጃዛ ላይ ተቀምጣ ልጅ ፈጣሪ ሁሉም እንደ ስራ ይሰጠዋል። ምላሴ ሰራልንም ሰው መድኃኒዓለም ስራ ይሰጠዋል። ለአንተንም ስራህን ይሰጣል። አልገባ ግን አሁን ውጣልኝ በቃ ደው በቃ። አልወጣም በቃ ይቅርታ በቃ ራሴ ጋር ቁጭ ብዬ ከአሁን ጀምሬ ጊዜ ሰእኔ በቃ እኔ ልወጣ አልችልም በቃ ግን ይቅርታሽ በቃ ይቅርታ በማርያም በቃ ይቅርታሽ

እሺ እኔ ይቅርታ አድርጊልኝ፣ እንሂድ። በቃ ይቅርታ ላደርግልህ አልችልም። ተወኝ፣ በቃ ተወኝ፣ ዞር በልልኝ።